ተወኩል ማለት ከችግሮቻችን ልንወጣበት የምንችለው በርካታ አማራጮች መንገዶች እያሉን ጉዳዩን ወደ አላህ ማስጠጋት ማለት ነው። ልክ ነቢዩላህ ኢብራሂም ዓለይሂ ሰላም ወንጨፍ ላይ ሆነው ወደ እሳቱ ሊወረወሩ ሲሉ ጅብሪል መጥቶ ያ ኢብራሂም አለከ ሓጃ ሲላቸው፣ ምን ትፈልገው ነገር አለ? ምን ላድርግል? ተራራውን ልናድባቸው ውሃት ልልቀቅባቸው፣ ምድሩን ሰቅስቂ ልገልብጥባቸው፣ ምን ትፈልጋለህ ላደነህ ሲላቸው ካንተ ከሆነ አልፈልግም አሉት። ከአላህም ከሆነ የሚያደርገውን ያውቃል አላህ አሉ። ሐስቢያ አላሁ ወኒዕመል ወኪል አሉ። አላህ ማለት ያማረ መጠጊያ ነው፣ አላህ በቂ ነው አሉት። ታዲያ ጀሊሉስ ይህን ተወኩላቸውን አይቶ ዝም አላቸው። እንዴ ቁልና ያ ናሩ ኩኒ በርደን ወሰላመን ዓላ ኢብራሂም። ችግሮቻችንን ወደ አላህ ስናስጠጋ፣ አማራጮች እያሉን ወደ አላህ ስናስጠጋ አላህ እሳቱን ወደ ምቾት ይቀይርልናል።